መለያየት ያለብን አይነት ምስሉ እየታየኝ ነው። ቃል እንድትገባልኝ እፈልጋለሁ። ድምጿ የጠፋው ሄርሜላ የት ናት በአሁኑ ሰዓት? ይህ ሁሉ ነገር ሲፈጠርስ እንዴት ድምጿን አጥፍታ ልትቀመጥ ቻለች? ይሄ የብዙዎቻችሁ ጥያቄ ነው። አንድ ነገር አለ። የሰው ነገር ምንም ጊዜ የሰው ነው። በነገራችን ላይ ወደድንም ጠላንም ዞሮ ዞሮ ወደ ባለቤቱ መመለስ አይቀርም። አንድን እቃ ከአንድ ሰው በውሰት ብንወስደው ወደድንም ጠላንም ነገ ባለቤቱ እፈልገዋለሁ ብሎ ሲመጣ፣ ለዛ ለባለቤቱ መመለሳችን የማይቀር ነውና አንቺም የሰውን ዕቃ ነበረ ወይም የሰውን ሰው ነበረ ተውሰሽ እስከ ዛሬ ድረስ እንደፈለግሽ ስትሆኝ የነበረው አሁን እንግዲህ የዛ ንብረት ባለቤት ወይም የአብርሃም ባለቤት ሩታ ባሌን እፈልገዋል ብላ ማለት ነው። ለሚወራው ነገር፣ እዚህ ጋር ለሚባለው ነገር፣ እሱ ለሚያደርገው ነገር ደንታ አይሰጠኝም ብላ እንደምትፈልገው በአደባባይ ለሁላችንም እያሳየች ነው። አሁን ላይ ንብረቷን ወይም አብርሃምን የመመለስ ግዴታ እንዳለብሽ ሰምተናል። ታዲያ በዚህ ሰሞን ድምፅሽን ያጠፋሽበትም ትልቁ ምክንያት ሩታ አምረራና ማለት ነው የሚሆነው ነገር ይሁን ብላ አብርሃምን ለመውሰድ ከመጣች ወይም ወደ አብርሃም የምትመለስ ከሆነ ምንም አማራጭ እንደሌለሽ ታውቂያለሽ። ግን ደግሞ ማለት ነው እስካሁን ድረስ የምሰማቸው ነገሮች በጣም የሚያስፈሩ ናቸው። ከብዙ ሰዎች በጣም ብዙ ነገሮችን እየሰማሁኝ ነው። በነገራችን ላይ ጋይስ እናንተም ሌሎች ቦታ ላይ ሚዲያ ላይ ሲወራ ሰምታችኋል። እኔም አንዳንድ የቮይስ ንግግሮችን ከአንዳንድ ቦታዎች ላይ ለመስማት ሞክሬ ነበርና ልጅቷ እዚህ ሚዲያ ላይ እንደምታዩት አይነት ቀላል ሴት አይደለችም። የትኛውንም አይነት ነገር ከማድረግ ወደኋላ ልትል እንደማትችል ጭምር በጣም ከብዙ ሰው እየደረሰ ነው። አሁን ላይ ድምጿን አጥፍታ ስትቀመጥ ምናልባትም ማለት ነው ምናልባትም አብርሃም ወደ ሩት ተመመለሱን አምናበት እንዳይመስላችሁ የሚሉ በጣም ብዙ ሰዎች ይህንን ነገር እየነገሩኝ ነው፣ ማለት ነው። ብቻ ከዚህ ጋር ተያይዞ የሰማኋቸው በጣም ብዙ በርከት ያሉ መረጃዎች አሉ። በዚህ ሰዓት ወደ እናንተ እነዚህን ነገሮች እያደረስኩኝ ከእናንተ ጋር ቆይታ አደርጋሉ፣ ማለት ነው። ሰላም፣ እንዴት ናችሁ? ቤተሰቦች ደህና ናችሁ ወይ? አለን። እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ተመልሰን በአዲስ ቪዲዮ ወደ እናንተ መተናል፣ ማለት ነው። ብዙዎቻችሁን ጥያቄ ሲያስነሳ የነበረው ጉዳይ ማለትም ከትላንትና ጀምሮ ወይም ከሰሞኑ ጀምሮ ማለት ነው። በዚህ ሁለት ሶስት ቀን ውስጥ አብርሃም ከወትሮ በተለየ መልኩ ዝንባሌውን ወደ ሩታ አድርጎ ነበረ። ትላንትና ቀን ላይ ከተለቀቀው ትላንትና ቀን ላይ ከተለቀቀው ቪዲዮ ውጪ አብዛኛውን ቪዲዮ ከሩታ ጋር ነበር ሲሰራ የነበረው። ያው በቤተሰብም ደረጃ የአብርሽና የሩታ እርቅ እንዲደረግና ጉዳዩን ሁለቱም ተነጋግረው እንዲፈቱት ቤተሰቡ ያለውን ነገር ለአብርሽና ለሩታ ተቶላቸው ነበረ። እነሱም ያው እንግዲህ የተገናኙ ነገሮችን እንትን ለማለት እየሞከሩ ነው። ትላንትናም አዝናኝ የሆነ ቪዲዮ በሩታ ቻና ላይ ለቀው ነበረ። ከዛም አልፎ ደግሞ ማታም ላይቭ ገብታ ነበረ። ያው በእርግጥ የሩታ ቲክቶክ በጣም ዘግይታ ነው ወደ ቲክቶኩ የመጣችው፣ እና ምናልባትም ቲክቶኳን በደንብ ሰው ጋር ተደራሽ እንዲሆን ለማድረግ አብሯት ላይቭ ገብቶ ጌሞችን እየተጫወቱ ማምሸታቸውን አይቻሉ። ወይም በእርግጥ እኔ በጊዜ እንትን ስላልኩኝ አላየውም ነበረ። ቀን ላይ ነው ሪካርድ የተደረጉ ቪዲዮዎችን ለማየት የሞከርኩት። ብቻ ግን ዋናው ነጥብ ማለት ነው አብርሃም በአሁኑ ሰዓት መመለስ ወዳለበት ቦታ ለመመለስ ጥረት እያደረገ ነው። በመጀመሪያ ደረጃ በምን እንደተያያዘ እንደዚህ አይነት ርቀትስ ከሄርሜላ ጋር በምን መጣ? የሚሉ በጣም ብዙ ነገሮች እየተባሉ ነው። በነገራችን ላይ ሄርሜላ ከሰጠችው ሰዓት ጀምሮ በጣም ብዙ ነገሮች እየተባሉ ነው። እናንተም ሰምታችሁ ይሆናል ብዬ አስባለሁ። ወይም በእርግጥ ያው መላምቶች ሊሆኑ ይችላሉ። ልጅቷ የሆነ ነገር አድርገዋለች በሰጠችው ሰዓት ላይ እንደዚህ እንደዚህ አይነት ነገሮች አሉ ምናምን ልጁ ያለ ምክንያት እንደዚህ ትዳሩን ቤቱን ጥሎ ከእሷ ጋር የዚህን ያክል ነገር አይሆንም ነበር ታ እንደዚህ ባለችበት ሰዓት የሚሉ በጣም ብዙ ነገሮችን ለመስማት እየሞከርኩ ነበረ። ያው ብዙ ነገር ሊባል ይችላል፣ ግን እኔ እርግጠኛ ሆኜ እነዚህን መረጃዎች እኔ ማምንባቸዋለሁ ማለት አልችልም። ብዙ ነገሮች ሊወሩ ይችላሉና ከዛ ከዛ አንግል ነው የማየው። እናንተም ብዙ የሚሰማችሁ ነገሮች ይኖራሉ ብዬ አስባለሁ። በዋናነት ግን አሁን ላይ ትልቁ ብዙዎቻችሁንም እንትን እያለ ያለው ጉዳይ ከዚህ በኋላ የሄርሜላ እጣ ፈንታ ምንድነው? እቺ ልጅ የምርም አብርሃም ወደ ሩታ መመለሱን አምናበት ተረጋግታ ትቀመጣለች ወይ? እኔ በፍጹም ነው መልሴ ሊሆን የሚችለው ማለት ነው። ምክንያቱም የዚህን ያክል ዋጋ የከፈለችለት ልጅ የዚህን ያክል ስሟ እስኪጠፋ ድረስ በጣም ብዙ ነገሯን አጣ ዋጋ የከፈለችለትን ልጅ በቀላሉ ወደ ሩታ ሲመለስ ዝም ብላ ታ ለች ብዬ አላስብም። ከዚህ በፊትም እኔ በጣም ብዙ በርካታ መረጃዎችን አድርሻቸዋለሁ ወይም በጣም ብዙ ሰዎች ብዙ ነገር ሲሉኝ ማለት ነው። እንደውም እኔ እዚህ ሚዲያ ላይ ነገሮች ሳይጣሩ ማምጣት ስላልነበረብኝ በጣም ብዙ ነገሮችን ያዝ እያደረግኩኝ የተወሰኑ የተወሰኑ ነገሮችን እያወራሁኝ ነበረ። ልጅቷ በጣም ብልጥናት በእያንዳንዱ ሞመንት አብሮ በሚያደርጉባቸው ነገሮች አብሮ በሚያሳልፋቸው ጊዜያቶች ላይ እንደ ማስረጃ ካሜራዎችን ትጠቀም ነበረ። በጣም ብዙ ፋይል ይዛበታለች፣ በዛም ልታስፈራራው ትችላለች የሚሉ በጣም ብዙ ነገሮችን ለመየት እየቻልኩኝ ነው ማለት ነው። ሶ የምትወደው የምታፈቅረው ከሆነ አሁንም ወደ ሩታ ሲመለስ ዝም ብላ እንኪ ሩታ ብላ ተመልሳለች ብዬ አላስብም። በዛ ላይ እንደ ሄርሜላ አይነት እንዳፈቀሩት ሰው የትኛውንም አይነት መስዋዕትነት የሚከፍሉ ሴቶች በቀላሉ እንደዚህ አይነት ነገር ሲፈጠር ዝም ብለው ያያሉ ብዬ አላስብም። ከዚህ ባሻገርም ማለት ነው እንደ ማስጠንቀቂያ በጣም ለሄርሜላ ቅርበት ያላቸው ሰዎች በጣም ብዙ ነገሮችን እያሉ ነው። ልጅቷ አርፋ አትቀመጥም ከዚህ በኋላ አብርሽ በስተት እሷን የሚያገኝ ከሆነ በሚበላቸው ነገሮች በሚያደርጋቸው ነገሮች ላይ ምናምን የሆኑ የሆኑ ነገሮችን ልትፈጥርበት ትችላለች። ስለዚህ ከየትኛውም ጊዜ በላይ አብርሃም ራሱን መጠበቅና ጥንቃቄዎችን ማድረግ አለበት። በቃ እኔ ከዚህ በፊትም በጣም በተደጋጋሚ ተናግሬ ያለኝ አብርሃም ከሄርሜላ ጋር ሊለያይ ይችላል ግን ወስኖ ቆርጦ ወደ ሩታ ሲመለስ ከሄርሜላ የሚመጣበት ፈተና እጅግ በጣም ከባድ ነው። ነገሮችን በቀላሉ ይወጣል ብላችሁ እንዳታስቡ ብዬ በተደጋጋሚ በተደጋጋሚ ስናገር ነበረ። አሁን ላይ እንግዲህ ትልቁ ፋይት ሊጀምር የሚችልበት ትክክለኛው ሰዓት ደርሷል። ወደ ሩታ መመለስን ስታረጋግጥ የትኛውንም ነገር ታደርጋለች ብዬ አስባለሁ። በነገራችን ላይ የአንተ ብልጥትም የዚህን ያክል የሚናቅ አይነት አይደለም የሆነ እዚህም እዛም ነው መነካካት የፈለግከው። በነገራችን ላይ ትላንት ወዲያ ላይ ሩታ ጋር ሄደ እንደናፈቀች ከነገርካት ምናም በኋላ ትላንትና ደግሞ ቀን ላይ በቲክቶክ ቻናል ላይ ወይም በቲክቶክ አካውንት ላይ የቤዚ ሪያልን ቻሌንጅ ሰርተ ነበረ ከሄርሜላ ጋር ሆነ። ከዚህ ልጅ በቀጥታ አልፈልግሽም ምናምን ብለ መራቅ እንዳልፈለክ ምናምን የተረዳ ነው። እንደውም እኔ ማታ ላይ በጣም ተናድጄ ምናም በዛ ነገር ላይ ቪዲዮ ለመስራት ሞክሬ ነበር፣ እና ማታ ላይ ደግሞ ከሩታ ጋር በእንደዛ አይነት ሞመንት ስትመጡ በጣም ነበር ደስ ያለኝ። ምናልባትም የተረዳው መንገድ ምንድን ነው፣ ከዚህ ልጅ ጋር በአንድ ጊዜ በቃ አልፈልግሽም ወደ ትዳሬ መልሳለ ምናም ብለ መመለስ እንዳልፈለክና በእንደዚህ ቀስ በቀስ እያልክ ነገሮችን ማስተካከል እንደፈለግህ የተረዳሁት፣ ይሄንን መንገድ እኔም እደግፋለሁኝ። በነገራችን ላይ ከመሬት ተነስተ መታ አሁን ላይ በቃ ወደ ትዳሬ መመለስ እፈልጋለሁ ከዚህ በኋላ ላገኘሽ አልፈልግም ብትላት፣ ሄርሜላም በቀላሉ ነገሮችን ትተዋለች ብለህ እንዳታስብ። ምክንያቱም ከዚህ በፊትም ከአንድም ሁለት ሶስቴ እንደዚህ አይነት ነገሮችን ለማድረግ ሞክረ ነበር፣ ግን ልጅቷ ምን ያክል ከባድ እንደሆነች እና በቀላሉ አንተን ልትለቅህ እንደማትችል በተደጋጋሚ አሳይታናለች ማለት ነው። አሁንም ልታደርግ የምትችለው ነገር ሙሉ በሙሉ ከሄርሜላ በአንድ ጊዜ ቆርጦለህ ትወጣለህ ማለት አልችልም። በሂደት ነገሮችን ግን የምታስተካክልበትን መንገድ ፈለግ። ለዚህ ነገር ደግሞ ከምንም ነገር በላይ ከሩታ ጋር ፊት ለፊት ተነጋግረ ያለውን ነገር አስረድተ ሩታ አምናበት ምናምን ቢሆን ደስ ይለኛል። ማታ ላይም የተመለከትኩት ነገር እንደዛ ነው። ሩታ አብዛኞቹን ነገሮች እያመነችበት የመጣች ይመስለኛል። ምናልባትም ለዛ ነው የዚህን ያክል ትላንትና ቪዲዮን ከለቀቅኩ በኋላ ብዙም ትኩረት ያልሰጠች ከዛ ውጪ ግን በጣም በጣም ጥንቃቄዎችን ልታደርግ ይገባሃል። እቺ ልጅ ማንኛውንም ነገር ከማድረግ ወደኋላ ትላለች ተላለች ብዬ አላስብም። ከዛ ውጪ ግን ማለት ነው። ሌላ ደግሞ አንድ ለነሱ ቅርበት ያለው ሰው ያያለኝ ነገር አለ ማለት ነው አብርሃምም ሩታም በአሁኑ ሰዓት ከቤተሰብ ትልቅ የሆነ ጫና እየደረሰባቸው ስለሆነ የግድ ይህንን መንገድ ማለፍ የሚችሉት እንደሚታረቁ እያስመሰሉና እየተገናኙ ልክ ከሰሞኑ ሲያደርጉ እንደነበሩት ጊዜያቶችን እያሳለፉ ቤተሰብ ብዙም ጫና እንዳያደርግ ወይም ታረቁ፣ ምናምን ምናምን እያለ እንዳያስጨንቃቸው ሆን ብለው ያመጡት ሐሳብ ነው የሚልም ነገር አንድ ሰው ነግሮ ነበር እና ይህንን ነገር እኔ ብዙም አልተቀበልኩትም። በተለይ ማለት ነው አብርሽ ነገር ነገሩን ሊያደርግ ይችላል። ግን ሩታ የዚህን ያክል ይህንን ነገር ተቀብላ እያስመሰለች ከአብርሽ ጋር እንደዚህ እንትን ትላለች ብዬ አላስብም። ደግሞ ሁለቱም ከሰሞኑ ሲያደርጉ የነበሩትን ነገር ስታየው ከውስጣቸው የሆነ ነገር እንዳለ የሚያሳይ ነው። በተለይ ደግሞ የሩታ ማለት ነው የሆነ በደንብ ፍላጎት ኖራት አብርሽን ወደ ራሷ መመለስ እንደምትፈልግ ምናምን በደንብ ከምታደርጋቸው ነገሮች እየተረዳን ነው ማለት ነው። በስተመጨረሻ ልል የምፈልገው ነገር ቢኖር የሰው ነገር የሰው ነው ተውሰን አምጥተን የኛ ነው ብለን መገገም አንችልም። ሄርሜላም ልልሽ የምፈልገው ነገር ቢኖር በተዋስሽው እቃ የኔ ነው ብለሽ መገገም ስለማትች እንግዲህ ላይ አሁን ባለቤቱ ያስፈልገኛል የኔ ነው ብላ አምጪ ብላ መታለች። የመስጠት ግዴታ አለብሽ። እንድታደርጊ እንደምትች እንግዲህ አናቅም። የብዙቻችሁ ጥያቄ ነው ማለት ነው። ነገሮችን ብቻ በሂደት ለማየት እንሞክራለን ማለት ነው። ሶ ጋይስ እንግዲህ የሰማዋቸው ነገሮች እነዚህ ናቸው። እኔ ብዙ ነገሮችን ማለት ነው እንደዚህ ዲቴል ማውራት ስለማልፈልግ እንጂ በጣም ብዙ ነገሮችን ከውስጥ ሰምቻለሁ የተላኩ ሪከርዶች ምናምን ነበሩ ግን እርግጠኛ ሳትሆኑ ደግሞ እዚህ ላይ ማውጣት በኋላ ላይ ብዙ ትልቅ ችግሮችን ሊያስከትል ይችላል። እየተስተካከሉ ባሉ ነገሮች ላይም ብዙ ብልሽቶችን ሊያመጣ ይችላል ብዬ ስላመንኩኝ እንደዚህ አይነት ነገሮች ውስጥ መግባት አልፈለግኩም ማለት ነው። ሰው ጋይስ እንግዲህ ያው የዛሬ ቪዲዮችን ይሄንን ይመስላል። ምሽት ላይ የሚለቀቁ ቪዲዮዎችን እንጠብቃለን ማለት ነው። ወዳችኋለሁኝ። ምሽት እንገናኝ።